ዛሬ የምንነጋገረው በንግግርህ ትታወቃለህ በሚል ነው። ንግግራችን የእኛነታችን መገለጫ ነው። ንግግራችን የሐሳባችን መታወቂያ ነው። የማቴዎስ ወንጌል ምዕራፍ 26 ከቁጥር 73 ላይ እንደሚነግረን ወነገር ከያውቀከ ነው ንግግርህ ያስታውቅባል፣ በንግግርህ ትታወቃለህ ይላል። አንድ ሰው ክብደቱ በኪሎግራም ርዝመቱ በሜትር እንደሚለካ ሁሉ ውስጣዊ ማንነቱና ምንነቱ ደግሞ በንግግሩ ይታወቃል። በንግግሩ ይመዘናል። መንፈሳዊ ብስለቱ፣ አእምሮዊ እውቀቱ የሚታወቀው በንግግሩ አማካኝነት ነው። ቅዱስ ጴጥሮስ የጌታ ደቀ መዝሙር መሆኑ የታወቀው በንግግሩ አማካኝነት ነው። ሰሞኑን ስለ እመቤታችን ቤዛዊተ አለመባል በተመለከተ አንድ አባት ያስተማሩት አትባልም በሚል በሶሻል ሚዲያው እየተዘዋወረ ተመለከትኩ። እና ተመልክቼ የተላለፈበት ፕሮግራም የማን ነው ምንድን ነው የሚለውን ማጣራት ጀመርኩ። ይህንን ለማጣራት ያስገደደኝ አስቀድሞ ሊቁ ቅዱስ ያሬ ቅዱስ ዮሐንስ አፈወርቅ እንዲ ይላል ይደልዎ ለዚያ ነብብ ቅድመ ይስክርስሞ ለባለመጽሐፍ ወምዝ ይማር ይላል መጽሐፍ ለሚያነብሰው አስቀድሞ የመጽሐፉን ባለቤት ወይም ደግሞ የመጽሐፉ እንደራሲ ስም ማወቅ አለበት። ባለመጽሐፉ ሃይማኖቱ የጸና ምግባሩ የቀና የሆነ እንደሆነ በመጽሐፉ ውስጥም የምታገኘው እንዲህ አይነት ህይወትን የሚገነባ ትምህርት ከእግዜር ጋር የሚያገናኝ ትስስር ይፈጥርልሃል። በሰውየው የሌለውን ነገር በመጽሐፉ ልታገኙ አትችልም። ምክንያቱም ከክፋት ደግነት ሊወጣ አይችልም። መጀመሪያ ማስታወስ ማወቅ ያለብኝ የሰውየውን ምንነትና ማንነት ነው። ያንኑ ነው ከመጽሐፉ የምታገኘው በማለት ይነግረናል። በአንድ ፕሮግራም ላይም የተላለፉ መልእክቶች፣ የተነገሩ ትምህርቶች የሚቃኙት መመዘን ያለባቸው በዚሁ አውድ አማካኝነት ነው። የፕሮግራሙ አዘጋጅ ዓላማውን ለማሳካት የእሱን ዓላማ ሊያስተላልፉ የሚችሉ ሰዎችን ነው የሚጋብዘው። ለምን ቢባል አለም እሰ ያፈቅርልያሁ ዓለም የሚወደው እሱኑ የሚመስል ነው። ተመሳሳይ የሆኑ ነገሮች ይሳባሉ። ተመሳሳይ ዓላማ ያላቸው ሰዎች አላማቸው ይደጋገፋል። ስለዚህ ፕሮግራሙ ፍኖ ተጽቅ በሚባል የተዘጋጀ ነው። ፕሮግራሙ የማን ነው? ለምን እሳቸው ተመረጡ? ርዕሰ ጉዳዩ አሁን በዚህ መንገድ እንዲተላለፍ የተፈለገበት ዋና ምክንያት ምንድን ነው ብሎ ማወቅና መረዳት ያስፈልጋል። እንጅማ እንኳን ድንግል ማርያም የለበስነው ጫማ ለጠጠር፣ ጋሻ ለጦር፣ ፍራሽ ለሰውነት፣ ጥላ ላናት ወይም ለራስ ቤዛ ነው ተብሎ ተጠርቷል። ምሳሌ 13፥8 ላይ ቤዛ ነፍሱ ለብሲ ጥሪ ተብዕሉ፣ እነሆ ለሰው ነፍስ ቤዛው ሀብቱ ነው ይላል። ኢዮብ ሁለት አራት ላይም ማይስ ቤዛ ማይስ፣ እነሆ ቆዳችን ለቆዳችን ቤዛ ነው፣ ወይም ደግሞ ጫማ ለሰውነታችን ቤዛ ነው ብሎ ይነግረናል። የአገሬ ገበሬ እንኳን እንዲህ ይላል። በሀብቱ በንብረቱ ችግር የገጠመውን ሰው ሲያጽናና እንዲህ ይላል፣ በሰው የመጣ በሰው የመጣ በገንዘብ ያልፋል፣ እንኳን በሀብት አለፈልህ፣ እንኳን ቤዛ ሆነህ በማለት ይናገራል ድንግል ማርያም በእውነቱ በሰው ልቡና ምን አይነት ቦታ ነው ያላት? ነው ከገንዘብዎት በታች ነው የሚያዩዋት። ሞት በሔዋን በኩል ወደ ዓለም ገባ ከተባለ ህይወቱ በድንግል ማርያም በኩል ወደ ዓለም መጣ ሲባል የሚከብደን ለምንድን ነው? በእንተ ሔዋን ታጽሖ ተገነት ወበንተ ማርያም ድንግል ተረወለነ ገነት በሔዋን በኩል ተዘጋ ካል በድንግል ማርያም በኩል ተከፈተልን። ወደ ገነት በድንግል ማርያም በኩል ገባን ሲባል ለምንድ ነው የሚከብደን? እኛ ግን አባቶቻችን እንደነገሩን እንዳስተማሩን መሰረተ ህይወት ማርያም ወጥንተ መድኃኒት ዘም ቀዲሙ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር የተባረኮይታ ኮስሙ። በእውነቱ አንችን የዓለሙ መድኃኒት መሰረት ያደረገሽ አንቺን ለቤዛ ዓለም የፈጠረሽ እግዚአብሔር የተመሰገነ ይሁን ብለው አባቶቻችን እንዳስተማሩን እኛም ድንግል ማርያምን በዚህ መንገድ እናመሰግናታለን፣ እናከብራታለን። እንዳባ ሕርያቆስ ኦ ማርያም በእንተ ዝን አፈቅረኪ ወነ አበየኪ እስመ ወለርኪ ለነ መብላ ጽርቅ ዘበአማን ድንግል ማርያሞይ ስለዚህ እንወድሽ ያለን እናገንሽ ያለን ከፍ ከፍ እናደርግሽ ያለን ለምን ቢባል የሚበላውን የሚጠጣውን ሰማያዊ ህብስት ወልደሽልናልና በማለት ይነግረናል ለዚህ ቅዱስ ኤፍሬምን በሃይማኖት አበው ድንግል ወለደት ወለፈጣሪሃ ወለሊሁ ፈጠረ ወላዲቶ ወምንያ ነሳ ስጋ ነዘውቱ ፈጠረ በእውነቱ ድንግል ማርያም ፈጣሪዋን ወለደችው እሱም የፈጠረት የወለደችውን እናቱን ፈጠረ ከእሷ የፈጠረውን ስጋ ነሳ የእኛን ስጋችን ተዋሃደ በማለት ይነግረናል ይሄንን ነው እንግዲህ ድንግል ማርያም ቤዛ ኩሉ ዓለም ናት ስንል ከዚህ ጋር ማየት ያስፈልጋል አባ ጊዮርጊስ ዘጋ ስጫም በዓለ ስራይ መጣም ሰማይ ወእፀ ፈውስ ተረክበትም ቤተ ዳዊት ወእሴ እነሆ ዓለሙን የሚቤዠው ዓለሙን የሚያድነው ባለመድኃኒት ከሰማይ ሲወርድ ዓለሙ የሚድንበት ዕፅ ደግሞ ከዳዊት ዘር ተገኘች። የተቀመመባት ዓለም የሚድንበት መድኃኒት የተቀመመባት ዕፅ የተባለች ድንግል ማርያም ናት። ስለዚህ ይህንን ማወቅ መረዳት ተገቢ ነው ማለት ነው። ንትፌሳ ኩልነ በዝክረ ስምኪ ኪጥኡም ወደ ማስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ብሎ አባ ጊዮርጊስ ዘጋስጫ ሲያመሰግናት ሲያከብራት፣ እውነት ክርስቶስን ትተካለች በሱ መንገድ ነው እያለ ነው ወይ አባ ጊዮርጊስ? ይህንን መረዳት ያስፈልጋል። መስቀል ኃይልነ መስቀል ጽንነ መስቀል ቤዛነ ስንል ቅዱስ ያሬድም ስለ መስቀሉ በተናገረበት ዛሬም ሰዎች ሳይገባቸው ሳይረዱ ብዙ ሰዎች ሀለውን ለይቤሉ ለእፅኑ ታመልኩ ወለእፅኑ ትሰግዱ ለእንጨት ትሰግዳላችሁ፣ እንጨት ታመልካላችሁ፣ እሱን ቤዛችን ትላላችሁ፣ አይምሮ የጎደላችሁ ናችሁ ወይ ብለው የሚጠራጠሩ ሰዎች አሉ አል። አንፈርድባቸውም። የቀደሰን ክርስቶስ በደሙ ክቡር ነው። ክርስቶስ በከበረ ደሙ ፈሳሽነት አልቀደሰውም፣ ልዩ አላደረገውም ወይ? ይሄ ካልታያቸው ረቂቁ ካልታያችሁ ብለን አንፈርድም። ስላልታያቸው ነው። ረቂቁን ነገር ለማየት ረቂቁ አይን መከፈት አለበት። ይትረአያ አይን ተልብዘ ውስጥ የውስጥ አይኑ ሲበራ ነው። እንዲህ አይነቱ በፈስ በክርስቶስ የደሙ ፈሳሽነት እንደተቀደሰ የሚገባው የሚረዳው ማለት ነው። እኛ እንዳባቶቻችን እናታችን ድንግል ማርያምን መሰረተ ሕይወት ማርያም እያል እናመሰግናታለን፣ እናከብራታለን። አሁን ተመልከቱ ሐዋርያት፣ ወይ ትክብዱ ዲበ ቤተ ክርስቲያኑ ለእግዚአብሔር። እነሆ የእግዚአብሔር ቤተ ክርስቲያን ሸክም እንዳትሆኑ ተጠንቀቁ ብለው ተናግረዋል በዚህ በዲድስቅልያ መጽሐፋቸው ላይ ነው። የእግዚአብሔር ቤተ ክርስቲያን ሸክም እንዳትሆኑ ተጠንቀቁ። ምክንያቱም ቤተ ክርስቲያኗ የውስጥም የውጭም ሸክም እንዳለባት የታወቀ የተረዳ ጉዳይ ነው። ይህንን ነው ሸክም አትሁኑ። ትልቅ ስም ተሰጥቷችሁ፣ ትልቅ ቦታ ተቀምጣችሁ እንደገና ሸክም መሆን በጣም አደገኛ ነው። ያዕቆብ አንድ አስራ ዘጠኝ ላይም ወይኩን ኩሉ ብእሲ ምንክሙ ፍጡነ ለሰሚ ወጉንዱዬ ለነቢብ ወጉንዱዬ ለማዓት ነው ሰው ኩሉ ለመስማት የፈጠነ ለመናገርና ለመቆጣት ግን የዘገየ ይሁን በማለት ሐዋርያት ሐዋርያው ቅዱስ ያዕቆብ የተናገረው። በመስማታችን በማዳመጣችን ምንነታችንና ማንነታችን ሊገመት አይችልም። በመናገራችን ግን ቅለታችን ብቻ ሳይሆን ቅሌታችንም ጭምር የሚታወቅበት ነው። ልሳኑ ለብእሲ መድሎተ ልቡና ውእቱ ለእመ ምሉእ ወህፁፅ ዘይተአመር ወቱ አፍ ሲከፈት ጭንቅላት ይታያል እንደሚባለው፣ በንግግራችን ማንነታችን በግልጽ ይታወቃል። ለምን ቢባል እምተረፈ ልብ ይነብብ አፍ፣ አፍ የሚናገረው ከልብ ሞልቶ የፈሰሰው ነውና፣ ምን እንደምናስብ፣ ምን ውስጣችን ላይ እንዳለ በንግግራችን አማካኝነት ይታወቃል። አንዳንድ ጊዜ አስበን የማንናገር ከሆነ እንቅድመትን ጠይቅ። ከመናገርህ አስቀድመህ ምን ማለት እንዳለብህ ተረዳ ጠይቅ ሺህ ጊዜ ለካ፣ አንድ ጊዜ ቁረጥ እንደሚባለው ከመናገራችን በፊት አስቀድመን መረዳት ማወቅ ያለብን ይመስለኛል። በተለይ ደግሞ ስልጣናችን ከፍ ሲል፣ እድሜያችን ከፍ ሲል፣ በጣም ጥንቃቄ ማድረግ ያስፈልጋል። ከላይ ሲወድቁት አወዳደቁ ይከፋል። በእውነቱ አወዳደቃችን መጨረሻችን እንዳይከፋ ድንግል ማርያም በአማላጅነቷ በእናትነቷ ትርዳን። የድንግል ማርያም ልጅ መድኃኔ ዓለም ያግዘን፣ ይቆየን።